የተባረከው ተስፋችን የከበረው መድኃኒታችን ታላቁ ንጉሳችንና ጌታችን ኢየሱስ ስለ ሁሉ የተባረከ ይሁን። በልዩ ልዩ ሁኔታ ውስጥና በልዩ ልዩ ስፍራ ያላችሁ የእውነት አምድ ቤተሰቦች የጌታችን የኢየሱስ ጸጋና ሰላም ይብዛላችሁ። ጌታችን ኢየሱስ ለምን ሞተ የሚለውን ክፍል ነው ዛሬ የምናየው። ሊያጸድቀን ሞተ። ሐዋርያው ጳውሎስ ጽድቅን በተመለከተ በሚናገርበት ሁሉ ክፍል ብንመለከተው ከፍርድ ቤት ጋር የተገናኘ ነገርን ይዞ እናገኘዋለን። ለምሳሌ አንድ ወንጀለኛ በተከሰሰበት ወንጀል ፍርድ ቤት ዳኛ ፊት ቢቀርብ ዳኛ ፊት የቀረበ ወንጀለኛ በብዙ ማስረጃዎች ወንጀለኛ መሆኑ ቢረጋገጥና ደግሞ የእሱ ጠበቃ በልዩ ልዩ ማስረጃ ወንጀለኛ አለመሆኑን ቢያስረዳ ፍርድ ቤት የተሰየመው ችሎት የተከሰሰውን ወንጀለኛ ከፍርድ ነፃ ነህ ቢለው ጸደቀ ይባላል። ጸደቀ ማለት በፍርድ ቤት ዳኛ ተረጋግጦ ወንጀለኛ አለመሆኑ ተረጋገጠ ወይም ትክክለኝነቱ ተረጋገጠ ማለት ነው። ልክ እንዲሁ ጌታችን ኢየሱስ በእግዚአብሔር የፍርድ ችሎት ፊት በደላችን፣ ኃጢአታችንና መተላለፋችን ያለምንም ወንጀለኝነት በጽድቅ እንዲጠናቀቅ ወይም በጽድቅ እንድንታይ ወይም በትክክል እንድንታይ ወንጀለኛ አለመሆናችን እንዲታወቅ እንድታወቅ ሞተ። ስለኛ እግዚአብሔር የተባረከ ይሁን። ምንድነን ከተባለ፣ እኛ በእርግጥ ያለ ክርስቶስ በሆንበት ጊዜ ሁሉ ኃጢአተኞች ነን። መጽሐፍ ምን ይላል? ጻድቅ የለም አንድ ስንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ እግሮቻቸው ሞትን ደምን ለማፍሰስ ፈጣኖች ናቸው። እንደዚህ እያለ ይናገራል የእግዚአብሔር ቃል፣ ጻድቅ የለም አንድ እንኳ። አይሁድ ቢባል አህዛብ ቢባል መላው የሰው ዘር ኃጢአተኛ ነው፣ በሙሉ ድፍን ዓለሙ ሁሉ። በምድር ላይ ጻድቃን ናቸው እንኳ ተብሎ የተነገረላቸው እና አብርሃም በእግዚአብሔር የጽድቅ ችሎት ፊት ሲታዩ ሁሉ ምንድን ናቸው? ኃጢአተኞች ናቸው። በእግዚአብሔር ፊት ፍጹማን ነበሩ የተባሉላቸው እነ ዘካርያስና ኤልሳቤት ጭምር ቢታዩ በእግዚአብሔር የጽድቅ ሚዛን ምንድን ናቸው? ኃጢአተኞች ናቸው። ሰዎች ከሰዎች ጋር ሲነጻጸሩ አንዳቸው ከሌላኛቸው የተሻሉ ሊሆኑ ይችላሉ። እግዚአብሔር በሚፈልገው የጽድቅ መስፈርት ሲታይ ግን ሰው ሁሉ ምንድን ነው? ኃጢአተኛና በደለኛ ነው። ስለዚህ እግዚአብሔር ምን አደረገ? ይሄ ምንም ቢያደርግ የተረገመ የሆነውን ምንም ቢያደርግ ርኩስ የሆነውን ምንም ቢያደርግ ኃጢአተኛ የሆነውን የሰው ልጅ ፣ ምክንያቱም ኢሳይያስ ምዕራፍ 64 ላይ ጽድቃችን እንደ መርገም ጨርቅ ነው ብሏል ኢሳይያስ። ምንም ቢያደርግ ቢጾም፣ ቢጸልይ፣ ቢሰግድ፣ መጽሐፍ ቢያነብ፣ መስዋዕት ቢሰዋ፣ መቅደስ ቢመላለስ፣ ምንም አይነት ሃይማኖታዊ ተግባር ቢያከናውን በራሱ ሥራ ሊጸድቅ ያልቻለውን የሰው ልጅ በተመለከተ ምን አለን መጽሐፍ? ጽድቃችን እንደ መርገም ጨርቅ ነው ኃጢአታችን ወስዶናል፣ በደላችን ወስዶናል ብሎ ይናገራል። ስለዚህ ምንም አይነት ነገር ብናደርግ እኛ በእግዚአብሔር የፍርድ ችሎት ፊት ብንቀር ሞት የሚበየንብን የሞት ፍርደኞች ነን። ይሁን እንጂ ግን እግዚአብሔር ምን አደረገ? እግዚአብሔር ምን አደረገ? እግዚአብሔር አንድያ ልጁን በመስጠት ወደደን። አንድያ ልጁ ኢየሱስስ ምን አደረገልን? ልጁ ኢየሱስ ምን አደረገልን? ከኃጢአት እስራት ሊፈታን ወይንም ደግሞ ኃጢአተኝነታችንን ወይም በደለኝነታችንን ወይም ደግሞ ርኩስነታችንን ለመቀደስ ሊያጸድቀን ኢየሱስ ስለ ኃጢአታችን ሞተ። ሁለተኛ ቆሮንቶስ ምዕራፍ ምዕራፍ አምስት ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ተባለ። እኛ እንድንጸድቅ ኢየሱስ ስለኛ ኃጢአት ሆነ። እኛ ጻድቅ እንድንሆን የኢየሱስ ጽድቅ ለእኛ ተቆጠረ። ስለዚህ አያችሁ በእግዚአብሔር የፍርድ ችሎት ፊት ምን ሆነ? ጻድቅ ጻድቅ የሚለው ስም ተሰጠ። ጻድቅ ትክክል፣ በቃ ሞት አይገባውም፣ ወንጀል የለበትም፣ ምንም አይነት ጥፋት የለበትም። በነፃ ይሰናበት ተባል። እግዚአብሔር የተባረከ በነፃ ተሰናበትም። አያችሁ ምክንያቱስ የኛ በደል በማን ላይ? በኢየሱስ ላይ የኢየሱስ ጽድቅ በማን ላይ? በእኛ ላይ ተቆጠረ። ስለዚህ ኖ ነውር የለበትም፣ እርኩሰት የለበትም፣ ጻድቅ ነው ተብለን በነፃ ተሸኘን። እግዚአብሔር የተባረከ ይሁን። እግዚአብሔር በነገራችን ላይ አጥውን ጻድቅ አይልም፣ ጻድቁንም አጥ አይለውም። ይሁን እንጂ ግን የሁላችንንም በደል እግዚአብሔር በእርሱ ላይ ሲያኖረው እኛ በእርሱ ሆነን የእግዚአብሔር ጽድቅ ሆነን የእግዚአብሔር ጽድቅ እንደውም ሮሜ ምዕራፍ ሶስት ላይ ሲናገር የእግዚአብሔር ቃል እንደዚህ ይላል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧልና፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስን በማመን የሚገኘው የእግዚአብሔር ምንድን ነው? ጽድቅ ነው። ልዩነት የለም፣ ሁሉ ኃጢአትን ሠርተዋል የእግዚአብሔርም ክብር ጎድሏቸዋል። እሺ፣ ከዛስ? በቃ ጎድሏቸዋል፣ በቃ ምንም ተስፋ የላቸውም? ኖ ኖ፣ ቁጥር 24 እንደዚህ ይላል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ትክክል ይሆናሉ። እግዚአብሔር የተባረከ ይሁን። እንዴት በቤዛነቱ በኩል ይጸድቃሉ። እግዚአብሔር ይመስገን። ስለዚህ በቤዛነቱ በኩል ምን ሆንን? ጸደቅን። አሁን አማኝ ምን ይላል? ጸድቅ ያለው ብሎ ይናገራል። አሁን ጸድቅ ያለው ብለን ስንናገር አንዳንድ ሰዎች ምን አይነቶቹ ደፋሮች ናቸው፣ እንዴት ነው ማይዘገን ናቸው? እንዴት እንዴት ነው የሚያደርጋቸው? ለመሆኑ እንዴት ጻድቃን ጻድቃን ነን ይላሉ? ምን አይነት ምን አይነት ብለው ይናገራሉ? እንደውም እንደውም ምን አይነቶቹ ናቸው የሚያሰኘን የተሰጠነን ባንቀበል ነው። አያችሁ፣ ሰጪው ስጦታ ከሰጠ የተቀባይ ድርሻ ምንድን ነው? መቀበል ብቻ። እግዚአብሔር ባል ሉዓላዊ አምላክ ነው። ሲሰጥ አሜን ይሁንልኝ ብሎ ከመቀበል ውጭ ሌላ ምን ልናደርግ እንችላለን? የተሰጠንን ነው የተቀበልነው። ቅዱሳን እግዚአብሔር ወዶናል በክርስቶስ ኢየሱስ በኩል። እግዚአብሔር ተቀብሎናል በክርስቶስ ኢየሱስ በኩል። ስለዚህ ልጁ ኢየሱስን ስለእኛ ኃጢአት አድርጎ በቀራኒው መስቀል ላይ ምን አድርጎታል? ቀጦታል። ልጁ ምን አለ? አምላኬ አምላኬ ለምን ተውከኝ? ሦስት ሰዓት ያ የመከራ ጨለማ ተፈራርቆበታል። ፀሐይ ጨልማለች፣ ብርሃኗንም ከልክላለች። በዚያ ሁሉ ጊዜ ልጁ በመጨነቅ ሆኗል። መጽሐፍም ደግሞ ሲነግረን እግዚአብሔር በደዌ ያደቅቀው ዘንድ ፈቅዷል። ለምን? አያችሁ ከእርሱ ዙፋን ፍትሕ ወጣ፣ ፍቅር ፍቅር መነጨ፣ ምሕረት መነጨ፣ ይቅርታ መነጨ። ስለዚህ በእርሱ የሚያምኑ እንዲጸድቁ ኢየሱስ ሞተ። ስለዚህ ያንን ጽድቅ ነው የተቀበል ነው ተቀብላችኋል፣ ተብሏል ማለት ተቀበሉት፣ ተብለናል። የእግዚአብሔር ልጅ ሆነናል። ገና የእግዚአብሔር ልጅ ለመሆን እኮ አይደለም ሞረዴ በልጁ በኩል ሞቱን በመቀበላችን አያችሁ፣ መከራውን በመቀበላችን ለኔ ነው ይሄ የእግዚአብሔር ልጅ ኢየሱስ ለሞት ያውም ለመስቀል ሞት የታዘዘ የሆነው የእግዚአብሔር ልጅ ኢየሱስ ስለ ኃጢአቴ በመሞቱ ምክንያት እሱን በማመኔ ምክንያት ፀድቅ ያለው ብለን እንናገራለን። ይሄ ቅንጦት አይደለም። ይሄ ድፍረት አይደለም። ይሄ ምንድነው? መለኮታዊ ቀመር ነው። ይሄ መለኮታዊ አሰራር ነው። እምነት ነው። ይሄ በእምነት የሚገኝ ነው። ልብ በሉ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ማለቱን ታስታውሳላችሁ። ሮሜ መጽሐፍ ምዕራፍ አራት ላይ በየትኛውም ዘመን ጽድቅን ሰው ሰርቶት አያውቅም። ጽድቅ ማለት ትክክለኝነትን ሰው አድርጎት አያውቅም። በእግዚአብሔር ፊት አብርሃም እንኳ ጸደቀ ሲባል ተቆጥሮለት እንጂ ሰርቶ አይደለም። ሮሜ ምዕራፍ አራት ቁጥር አንድ ላይ እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። አያችሁ፣ ለምን መጽሐፍ ምናል? አብርሃም እግዚአብሔርን አመነ ጽድቆ ነው ተቆጠረለት ይላል። ወረዲልና እንደዚህ ይላል ለሚሰራ ደሞዝ እንደ እዳ ነው እንጂ እንደ ጸጋ ይቆጠርለት ሰርቼ ነው የምጸድቀው ካልክ ደሞዝ ነው በዚህ በአንድ የሚነገር ታሪክ አለ በሃይማኖት ቤት ውስጥ አንድ አባት ናቸው አሉ 40 ዓመት ምናምን ዋሻው ውስጥ ዘግተው ኖረው ከዛ በኋላ እግዚአብሔር መጣና እሺ እንደ ስራህ ልክፈልህ ወይስ እንደ ስራዬ አላቸው አሉ። እንደ ስራዬ ክፈለኝ እንጂ እንደ ስራም አይደለም አሉ አሉ። ስለዚህ የሳቸው ስራ ምንድነው? ሲኦል አርባ ዓመት ዘግተውም ቢሆን የሳቸው ስራ ጨለማ። ስለዚህ ሰው ከሰራ ጽድቅ ጽድቅ ከሰራ ጽድቅ እንደ እንደዳ ነው። እኛ ያሸከምነውን ሰው እንከፍለዋለን፣ ግዴታ ነው። ለምሳሌ ስራ ያላችሁ አሰሪዎች አሏችሁ አላችሁ፣ እናንተ ስራ የለሰሩላችሁ ለሰሩላችሁ ልጆች እምትከፍሏቸው ክፍያ ምንድነው? ግዴታ ነው እንጂ ጸጋ አይደለም ይሁን እንጂ ግን መንገድ ላይ ላገኛችሁት ሰው የምትሰጡት አስር ብር የሚሆን መቶ ብር ምንድነው? ያ ስጦታ ነው፣ ጸጋ ነው። ልብ በሉ እግዚአብሔር ጽድቅን እንደ ስራችን ከከፈለን ኦ የኛ የኛ ስራ ነው። ስለዚህ የእግዚአብሔርን መንግስት ለማግኘት አሻሮ ቆልተን ከሆነ እ የሆነ ተራራ ወተን ከሆነ፣ ባዶ እግራችንን ሄደን ከሆነ፣ ጾመን ከሆነ፣ ከንፈራችን ተሰነጣጥቆ ከሆነ፣ ጠውልገን ከሆነ እሱ በሱ እናገኛለን ብለን የምናስብ ከሆነ? በሱ እንዴት ይሆናል? አይሆንም። ይሁን እንጂ ግን ሊሆንላችሁ ጽድቅ ማለት ምን ማለት ነው? ይላለ እግዚአብሔር ቃል ጽድቅ ማለት አለ ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን እምነቱ ጽድቆ ነው ይቆጠርለታል ነው የሚለን እግዚአብሔር ቃል። ክብር ለጌታ። ልብ በሉ፣ ለማይሰራ ኃጢአተኛውንም ምን በሚል ለሚያጸድቅ ለሚያምን እምነቱ ጽድቆ ነው ይቆጠርለታል ነው እምነቱ ጽድቆ ነው ይቆጠርለታል። ስለዚህም ዳዊት ምን አለ? አመጻቸው የተሰረየላቸው ኃጢአታቸው የከተ የተከደነላቸው ሰው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ስለዚህ አብርሃም አባታችን አመነ ጽድቆ ነው ተቆጠረለት። እኛስ እኛም አምነን ነው ጽድቆ ነን የሚቆጠርልን። እንዴት? ቁጥር 24 ላይ ብትሄዱ ስለበደላችን አልፎ የተሰጠውን እኛንም ስለማጽደቅ የተነሳው ክርስቶስ ኢየሱስን ከሙታን ባስነሳው ለምናምን ይቆጠርልን ዘንድ አለው ነው የሚለን ስለዚህ ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን በቀራኒዮ መስቀል ላይ የሞተ ጌታ ነው ስለዚህ እርሱን ለምናምን ለእኛ የእግዚአብሔር ጽድቅ ይቆጠርልን ዘንድ አለው ስለዚህ ኢየሱስን ታምናለህ እንግዲያውስ ጽድቁ ነው ተቆጥሮላል ታምኛለሽ እንግዲያውስ የእግዚአብሔር ጽድቅ ተቆጥሮልሻል ምን ማለት ነው? እኔ ባንክ አካውንት ውስጥ ያለ ምንም አይነት ብር የለኝም። የሆነ ሰው ግን እኔ አካውንት ውስጥ ምን ያስገባል? ገንዘቡን ያስገባል። ስለዚህ እኔ አካውንት ላይ በቃ ኢን ሚሊየንስ፣ ቢሊየንስ ብር ይኖራል። ሰርቼ ነው አይደለም። የሆነ ሰው አካውንት የሆነ ሰው በአካውንቴ በኩል ዲፖዚት አድርጎት። ስለዚህ ምን ይሆናል? የኢየሱስ ክርስቶስ ጽድቅ በእኔ የጽድቅ አካውንት ውስጥ ይታያል። የእኔ አይደለም። ሰርቼ ነው አይደለም። ጾሜ ነው አይደለም። ጸልዬ ነው አገልግዬ ነው ሰብኬ ነው በፍጹም አይደለም። የኢየሱስ በእኔ ተገልጦልኝ ጌታ የተባረከ ነው። ስለዚህ እግዚአብሔር ያደረገው ምንድን ነው መሰላችሁ? እግዚአብሔር ያደረገው ኃጢአትን መሰረዝ ብቻ አይደለም። ያደረገው መሰረዝ ብቻ ሳይሆን የራሱ ጽድቅ ነው ለእኛ የቆጠረው። ኢየሱስ በመስቀል ላይ ሲሞት ኃጢአታችን ተሰረዘ ግን ኃጢአት የተሰረዘልን ዝም ብሎ ሰዎች አይደለም ይሆን፣ የራሱ ጽድቅ የተቆጠረልንም ሰዎች ነው። ይህንን በትንሣኤ ውስጥ ነው የምናየው። የእሱ ከሙታን ሲነሳ ለጽድቃችን እንደተነሳ ታውቃላችሁ። ስለዚህ ማንኛችንም በእግዚአብሔር ፊት ለመቆም የሚያበቃ ጽድቅ የለንም። እንደውም ፊልጵስዩስ ምዕራፍ 3 ላይ ፊልጵስዩስ ምዕራፍ 3 ላይ ፊልጵስዩስ ምዕራፍ 3 ቁጥር 9 እግዚአብሔር ቃል እንዲህ ይላል በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ሥራ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ ይላል ጳውሎስ። ያም ብቻ አይደለም፣ ገላትያ ምዕራፍ ሁለት ላይ እንደዚህ ይላል ሐዋርያው ጳውሎስ። ገላትያ ምዕራፍ ሁለት ቁጥር 15 እኛ በፍጥረት አይሁድ ነን፣ ኃጢአተኞች ሆኑ አሕዛብ አይደለንም ነገር ግን ሰው በክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆንልን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል፣ ይላል ጳውሎስ። ስለዚህ በክርስቶስ ኢየሱስ በማመን ምን ይገኛል? ጽድቅ ይገኛል። እንዴት በክርስቶስ ኢየሱስ እንጸድቃለን ካለን በኢየሱስ ክርስቶስ የውላችሁ አባቱን በመኖር አስደስቷል፣ በስጋ ሕይወት! እንደገና በቀራንዮ መስቀል ላይ የእኛን ኃጢአት ተሸክሟል። ስለዚህ የተወደዳችሁ ቅዱሳን በክርስቶስ ኢየሱስ በማመን ጽድቅ ይገኛል። እርሱ አዳኛችን ነው። እርሱ የበደላችን ስርየት ነው። እርሱ ከእግዚአብሔር ጋር ያስታረቀን ነው። እርሱ በእኛና በእግዚአብሔር መካከል መካከለኛ ነው። እርሱ ስለ በደላችን የደቀቀ የእግዚአብሔር በግ ነው። ኢየሱስ ክርስቶስ እርሱን በማመን ሰው በእግዚአብሔር ፊት ይጸድቃል። ምክንያቱም እርሱ ለሞት ያውም ለመስቀል ሞት እንኳ የታዘዘ በመሆን አያችሁ፣ እግዚአብሔርን ያከበረ ነው። አንዱ አዳም ባለመታዘዝ ጠንቀ ምክንያት ወደቀ። ሁለተኛው አዳም ግን በመታዘዝ አባቱን አከበረ። ታስታውሱ እንደሆን ጌቴ ሴማኒ ላይ ያንተ ፈቃድ ይሁን የእኔ አይሁን ማለቱን ታስታውሳላችሁ። ስለዚህ የተወደዳችሁ ቅዱሳን በመስቀል ላይ ኢየሱስ የእኛን ስፍራ መያዙ ያው መስቀል ላይ ደግሞ እኛ የኢየሱስን ስፍራ መያዛችንን ማመን አለብን። እኛ በእርሱ ሆነን የእግዚአብሔር እግዚአብሔር ጽድቅ እርሱ በእኛ ሆኖ ኃጢአት ሆኗልና። የተወደዳችሁ ወገኖች ሆይ፣ አዎ በክርስቶስ ኢየሱስ በማመን ሰው ምን ይሆናል? ይጸድቃል። የተወደዳችሁ ቅዱሳን፣ ኢየሱስ ለምንድን ነው እሱ በቀራኒው መስቀል የሞተው? ሞተው ምክንያቱም ምን ሊያጸድቀኝ ነው። ስለዚህ እመን በእግዚአብሔር ፍርድ ፊት በችሎቱ ፊት በዛ በዙፋኑ ፊት ጻድቅ የሚለው ኃጢአት የለበትም፣ ሊሞት አይገባውም፣ ወደ ሲኦል ወደ እሳት ሊወርድ አይገባውም። ትሉ ወደማያንቀላፋበት እሳቱ እሳት ወደ ወደማይጠፋበት ወደዚያ ለሰይጣንና ለመላእክቱ ወደ ተዘጋጀው እሳት አይገባም፣ ሊገባም አይገባውም የሚለው ድምፅ እንዲሰማ የምትፈልግ ከሆነ ዛሬ በክርስቶስ ኢየሱስ እመን፣ ዛሬ በክርስቶስ ኢየሱስ እመን። ላመንን እንኳን ደስ ያለን። እግዚአብሔር እንኳን እረዳችሁ፣ እንኳን እረዳ ደስ ይለናል። በእግዚአብሔር የፍርድ ችሎት ኃጢአትና ነውር የሌለብን ሆነን ተቆጥረናልና ክብር ለጌታ ይሁን። ኢየሱስ ክርስቶስ ለምን ሞተ? ሊያጸድቀን ሞተ። እግዚአብሔር የተባረከ ይሁን። ይህንን ለብዙ ወንድሞችና እህቶች ሼር አድርጉት። ዕድሜ ሳይገደብ የቀረበ የመዳን ጥሪ ነው። ምናልባት በዕድሜ አረጋውያን የሆናችሁ ይሆናችሁ እናቶቼ እና አባቶቼ ልትሰሙ ትችላላችሁ። እኔ አሁን ዘመኔን ሁሉ ካሳለፍኩበት ነገር ወጥቼ በዚህ ነገር ብሆን እንደው ቀባሪ ሳላጣም ልትሉ ትችላላችሁ። ዛሬ በምድር ቀባሪ አግኝታችሁ በሰማይ የእግዚአብሔር ፍር ፍርድ ከሚጎበኛችሁ ዛሬ በእውነት ቀባሪ በታጡ ይሻላል። ዛሬ ማህበረሰብ አግልሎኝ ዛሬ ዘመድ አዝማድ ሁሉ ሸሽቶኝ ከምኖር ይሄንን እውነት ቀብሬ ልኑረው ብላችሁም የምርጫ ዳር ዳርታ ላይ ያላችሁ ለእናንተም መልእክት አለኝ። ዛሬ በዘመድና በሰው ተከባችሁ ከምትኖሩ ይሁን እንጂ ግን በመጨረሻው ጊዜ የጌታ ፍርድ እናንተን ጎብኝቶ ልትወጡበት ወደማትችሉበት ታላቅ ወደሆነ የእግዚአብሔር ፍርድ ከመግባታችሁ በፊት ሕይወት ሳለ፣ እስትንፋስ ሳለ፣ ቀን ሳለ ዛሬ በብርሃኑ ልትመላለሱ መክራችኋለሁ። የጌታ የኢየሱስ ጸጋ ከመንፈሳችሁ ጋር ይሁን። ሰላም ሁኑ። ይህንን መልእክት ይጠቅማቸዋል ለምትሏቸው ሁሉ ሼር አድርጉ። ጸጋና ሰላም ይብዛላችሁ።